ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንደምን ቆይታችኋል? በዛሬው ዘገባችን ደግሞ አጫጭር ስፖርታዊ መረጃዎችን ሳይሆን እንግዲህ የአንድን ተጫዋች በተመለከተ አጠር ያለች ባዮግራፊ ወደ እናንተ ይዘን መጥተናል። እንግዲህ ውድ አድማጮቻችን እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን በትህትና እንጠይቃችኋለን። ወደ ዛሬው ልዩ መረጃችን ስንመጣ እንግዲህ ትናንትና ፋብሪዚዮ ሮማኖ ታማኙ የስፖርት ዘጋቢ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት እንግዲህ ቪክተር ዮኮሬጅ ከማንቸስተር ዩናይትድ ይልቅ ለአርሰናል ፕራዮሪቲ እንደሚሰጥ እና አርሰናሎች ገፍተው የሚመጡ ከሆነ ለነሱ ቅድሚያ እንደሚሰጣቸው፣ ይህንን መረጃ ፋብሪዚዮ ሮማኖ አውጥቶታል። በዚህ መሰረት እንግዲህ ማንቸስተር ዩናይትዶች የቪክተር ዮኮሬጅ ተቀዳሚ ምርጫ ሳይሆኑ አርሰናሎች ግን ገፍተው ቢመጡ ለእሱ ቅድሚያ ሊሰጣቸው እንደሚችል ያመላከተ መረጃ ወጥቷል። እንግዲህ በዚህ መሰረት ማንቸስተር ዩናይትዶች ይህንን መረጃ አስቀድመው ሳይደርሳቸው አይቀርም እና ባለፉት ሶስት አራት ቀን ውስጥ የኢንትራ ፍራንክፈርቱን ተጫዋች እንግዲህ ለማስፈረም እንቅስቃሴ መጀመራቸው ይታወቃል። ሁጎ ኢኬቲኬን ለማስፈረም ማንቸስተር ዩናይትዶች እንቅስቃሴ እንደጀመሩና እንግዲህ ክለቡንም እንዳናገሩ የተጫዋቹንም ወኪል እንዳናገሩና ስለ ተጫዋቹ ዝውውር ያለውን አጠቃላይ መረጃ ከክለቡም ከተጫዋቹም ወኪል እንደጠየቁ እንግዲህ ስካይስፖርት ስፖርት በብሬኪንግ ኒውስ መልክ ዘግቦታል። ስለዚህ ማንችስተር ዩናይትዶች አሁን ፊታቸውን ከስዊድናዊ ኢንተርናሽናል ከቪክቶር ዮኬሬዥ እንግዲህ መለስ በማድረግ ሌሎች አጥቂዎቻቸውን፣ አማራጮቻቸውን እየተመለከቱ ይገኛሉ። እንግዲህ በዛሬው ዘገባችን ቪክቶር ዮኬሬዥ ስለሚባለው አጥቂ አጠቃላይ በእግር ኳስ ህይወቱ ከየት ተነስቶ የት እንደደረሰ የሚገልጽ አጠር ያለ ፕሮፋይል እና አሁን ማንቸስተር ዩናይትድ በገበያው ላይ በደንብ እየፈለጋቸው ያሉ አጥቂዎች በዋነኛነት ሁለቱ ናቸው ቪክተር ዮኬሬዥ እና ቪክተር ኦስሜሄን ናቸው። የሁለቱ አጥቂዎች ግዥ የማይሳካለት ከሆነ ሙከራው የማይሳካለት ከሆነ እንግዲህ በሶስተኛ አማራጭ ሁጎ ኢኬቲኬን ወደ ማስፈረም እንቅስቃሴ ውስጥ እንደሚገባ የሚታወቅ ነው። ነገር ግን ዩናይትድ ቢሳካለት ከሁለቱ አጥቂዎች አንዱን ቢያስፈርም እንግዲህ የማንቸስተር ዩናይትድ ኃላፊዎች እና ሩብን አሞሪም ደስተኛ ነው የሚሆኑት። ስለዚህ ቪክተር ዮኬሬዥን እና ቪክተር ኦስሜሄንን የተመለከተ አጠር ያለ ንጽጽር ደግሞ በዛሬው ስፖርታዊ ዘገባዎችን ወደ እናንተ ይዘን መጥተናል። ከቻናላችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ ወደ ቪክተር ዮኬሬዥ አጠር ያለ ባዮግራፊ ስንመጣ ቪክተር ዮኬሬዥ እንግዲህ የስዊድን ኢንተርናሽናል ነው። በአሁኑ ሰዓት የሚጫወተው ለፖርቱጋሉ ክለብ ስፖርቲንግ ሊዝበን ነው። ተወልዶ ያደገው እንግዲህ በስዊድን ስቶክሆልም ሲሆን በጁን አራት በ1998 ዓ ም ነው የተወለደው። የእግር ኳስ ህይወቱን የጀመረው በ2015 ለስዊድኑ ለአይኤፍ ብሮማ ፖካርና ለተባለ ክለብ ሲሆን በ2018 ደግሞ ብራይተንን ተቀላቅሎ ተጫውቶ እንደነበር እንግዲህ የቅርብ ጊዜ ትውስታ ነው። በጣም እውቅና ያገኘው ቪክቶር ዮኬሬዥ በሚጫወትባቸው በውሰት ተሰጥቶ በተጫወተባቸው ክለቦች ሲሆን በ2020 ዓ.ም ለስዋንሴ ሲቲ እንዲሁም በ2021 ዓ.ም ለኤሲቲ ፖሊ ለሚባል ክለብ እንዲሁም በዛው በ2021 ዓ.ም ለኮቨንተሪ ሲቲ በውሰት ተጫውቶ አልፏል። ከዚህ በኋላ ነው እንግዲህ በ2023 ዓ.ም ለስፖርቲንግ ሊዝበን ለፖርቹጋሉ ስፖርቲንግ ሊዝበን ፈርሞ በቋሚነት ተቀላቅሎ እንግዲህ ስፖርቲንግ ሊዝበን ላይ ራሱን በማሳደግ አሁን የደረሰበት ደረጃ ደርሷል ማለት ነው። እንግዲህ ቪክተር ዮኬሬዥ ፕሮፌሽናል እግር ኳስ ህይወቱን የጀመረው በስዊዲኑ በአይኤፍ ብሮማ ፖካርና ለሚባለው ክለብ ሲሆን ሃምሳ ኢንተርናሽናል ጨዋታዎችንም አድርጓል። በ2018 ወደ ብራይተን ተዘዋውሮ አንድም የፕሪሚየር ሊግ ጨዋታ ሳያደርግ እንግዲህ ከብራይተን ተሰናብቶ ከዛ በኋላ የውሰት ፊርማዎችን በመፈረም በተለያዩ ክለቦች ዞሮ ተጫውቷል። እንግዲህ በውሰት ከተጫወተባቸው ክለቦች መካከል በ2020 በእንግሊዝ ለስዋንሴ ሲቲ ተጫውቷል። በ2021 ደግሞ በጀርመን ለኤስቲ ፖውሊ ለሚባል ክለብ ተጫውቷል። እንግዲህ በዛው በ2021 ዓ.ም ስኬታማ ጉዞ ላሳለፈበትና ራሱን በደንብ ላሳየበት ለኮቨንተሪ ሲቲ ተጫውቷል። ከዛ በኋላም ኮቨንተሪ ሲቲዎች ውሰት ውሉን ቋሚ ያርገውለት ሁለት ዓመት እንግዲህ ኮቨንተሪ ሲቲን በአጥቂነት በመጫወት አገልግሏቸዋል እንግዲህ ለኮቨንተሪ ሲቲ ባደረጋቸው መቶ ጨዋታዎች አርባ ጎሎችን በማስቆጠር የቡድኑ ቁልፍ ተጫዋች ነበር። በዛን ወቅት ኮቨንተሪ ሲቲ ስኬታማ ሁለት አመታትን ካሳለፈ በኋላ በ2023 ዓ ም እንግዲህ ቪክተር ዮኬሬዥ በስፖርቲንግ ሊዝበን መልማዮች እይታ ስር ይወድቅና ስፖርቲንግ ሊዝበኖች በ2023 ዓ ም ቪክተር ዮኬሬዥን ወደ ፖርቹጋል ሊግ በማምጣት አስፈርመው ያጫውቱታል ማለት ነው። በመጀመሪያው ዓመት የስፖርቲንግ ሊዝበን ቆይታው ቪክተር ዮኮሬጅ 29 የሊግ ጎሎችን በማስቆጠር ኮከብ ጎል አግቢ ሆኖ የጨረሰ ሲሆን በዛው አመት ደግሞ የፖርቱጋል የአመቱ ምርጥ ተጫዋችን በመባል ተመርጦ ነበር ማለት ነውና ቪክተር ዮኮሬጅ ፕሌይንግ ስታይል ወይም ያጫወት መንገዱን ስንመለከት እንግዲህ ቪክተር ዮኮሬጅ የሚጣው የሚታወቀው በጠንካራ የሰውነት አቋሙና በፈጣን ሩጫው እንዲሁም ጎል በማስቆጠር ችሎታው ነው። እንግዲህ ቪክቶር ዮኬሬዥ ከዚህ ባሻገር ቨርሳታይል ተጫዋች ነው። ያ ማለት በመሃል አጥቂነትም በክንፍ አጥቂነትም በመጫወት በሁለቱም ቦታ በመጫወት ማገልገል የሚችል አይነት ተጫዋች ነው። እንግዲህ ቪክቶር ዮኬሬዥ በጣም የሚታወቅበት ደግሞ ሌላኛው ኳሊቲ ስትሮንግ ሆልድ አፕ ፕሌይ አቢሊቲ ያለው ያ ማለት በጠንካራ ሁኔታ ኳስ ይዞ መጫወት የሚችል እና ለቡድን ጓደኞቹ ደግሞ የጎል እድል መፍጠር የሚችል አይነት ተጫዋች ነው። ይሄ የቪክቶር ዮኬሬዥ በጣም ጠንካራ ኳሊቲ ነው። ስለዚህ አሁን የቪክቶር ዮኬሬዥን ባዮግራፊ አጠር ባለመንገድ ይሄንን ያክል ካወራኋችሁ ከዚህ በኋላ ደግሞ በቪክቶር ዮኬሬዥ እና በቪክቶር ኦስሜሄን መካከል ያሉ ንጽጽሮችን አጠር ባለ መንገድ ስታቶችን ቤዝ በማድረግ አንዳንድ መረጃዎችን አካፍላችኋለሁ። እንግዲህ ሁለቱም ማጥቂዎች ቪክተር ዮኮሬጅ እና ቪክተር ኦስሜን ሁለቱም ማጥቂዎች የሚታወቁት በጠንካራ ጎል የማስቆጠር ብቃታቸው ሲሆን ስታታቸው የሚያሳየው ግን ሁለቱም የተለያየ አይነት ኳሊቲ ያላቸው ተጫዋቾች መሆናቸውን ነው። በአጠቃላይ ሁኔታ ስንመለከተው ግን ቪክተር ዮኮሬጅ ከቪክተር ኦስሜን ይልቅ ብዙ ጎል እና ብዙ አሲስት ያለው ተጫዋች ነው። አሁን የቪክተር ዮኬሬዥን ስታቶች ብቻ ስንመለከት ቪክተር ዮኬሬዥ አጠቃላይ ኬሪየር ጎሉ በ336 ጨዋታ 166 ጎል እና 58 አሲስት አለው። ሹት ኮንቨርሽን ሬቱ ሹት ኮንቨርሽን ሬት ማለት ያገኘውን ኳስ ወደ ሹት የሚቀይርበት ሬቱ ሬት ሲደረግ እንግዲህ 28% ሲሆን ቢግ ቻንስ ኮንቨርሽን ሬቱ ደግሞ 57 57.4% ነው ያ ማለት ትልቅ ቻንሶችን በሚያገኝበት ሰዓት እነኛን ቻንሶች ኮንቨርት የሚያደርግበት ሬቱ 57 ነጥብ አራት ፐርሰንት ነው። ጠንካራ ጎኑ ቢውልድ አፕ ፕሌ ማድረግ ይችላል፣ ፕሬሲንግ መጫወት ይችላል። ያ ማለት ለቢውልዳፕ ፕሌይ እና ለፕሬሲንግ በጣም የሚመቻ አይነት ተጫዋች ነው ማለት ነው። ቪክቶር ዮኬሬዥ በቅርብ ጊዜ ስታቱ ደግሞ ለስፖርቲንግ ሊዝበን በ42 ጨዋታዎች 42 ጎሎችን በማስቆጠር 11 አሲስቶችን ማድረግ ችሏል ማለት ነው። ወደ ቪክተር ኦስሜን በምንመጣበት ሰዓት እንግዲህ ቪክተር ኦስሜን አጠቃላይ ኬሪየር ጎሉ በ274 ጨዋታ 148 ጎልና 44 አሲስት አለው። ሾት ኮንቨርሽን ሬቱ 18.8% ነው። በዚህም ምክንያት ደግሞ ከቪክተር ዮኬሬዥ ያነሰ ነው ማለት ነው። ምክንያቱም ቪክተር ዮኬሬዥ ሹት ኮንቨርሽን ሬቱ 28% ሲሆን ቪክተር ኦስሜን ደግሞ ሹት ኮንቨርሽን ሬቱ 18.8% ነው ማለት ነው። የቅርብ ጊዜ ስታቱን ስንመለከት ቪክተር ኦስሜን ለጋላታ ሳራይ በ31 ጨዋታ 26 ጎልና አምስት አሲስት ማድረግ ችሏል። ጠንካራ ጎኑ የአየር ላይ ኳስ አጠቃቀሙ ወይም ደግሞ ኤሪያል ዱዌል ላይ እጅግ በጣም ጠንካራ ነው። ቪክተር ኦስሜን የአየር ኳስ በጣም መጠቀም ይችላል። እንደገናም ደግሞ ሃይ ኳሊቲ ሊግ ላይ ጎል በማስቆጠር አቅሙን ወይም ችሎታውን አሳይቷል ማለት ነው። ፕሩቭ ወዳደረገው ነገር ስንመጣ እንግዲህ ቪክተር ኦስሜን በሴሪያ ተጫወቶ ከናፖሊ ጋር የሴሪያ ዋንጫ አሸናፊ ሆኗል። በዚው አመት ደግሞ የሴሪያ ከፍተኛ ኮከብ ጎል አስቆጣሪ ሆኖ አጠናቋል ማለት ነው። እንግዲህ ውድ አድማጮቻችን እንደሚታወቀው ሴሪአ ማለት ከእንግሊዝ ፕሪሚየር ሊግ ቀጥሎ በአውሮፓ እጅግ ተወዳዳሪው የሚባል ጠንካራው የሚባል ሊግ ነው፣ በሁለተኛ ደረጃ የሚገኝ ሊግ ነው። ስለዚህ ቪክቶር ኦስሜሄን ራሱን በዚህ ሊግ ላይ ፕሩቭ በማድረጉ ምክንያት ከቪክተር ዮኬሬዥ የተሻለ አድቫንቴጅ ይወስዳል ማለት ነው። ወደ ኤክስፒሪየንስ ወደ ልምዱ ስንመጣ እንግዲህ ቪክተር ኦስሜን ናይጄሪያዊ ኢንተርናሽናል ነው። ስለዚህ ኢንተርናሽናል ጨዋታዎችንም በማድረግ ልምድ አለው። በተለያዩ ቶፕ ሊጎችን በመጫወት ራሱን ፕሮቭ ያደረገ ተጫዋች ነው ማለት ነው። ወደ ኪ ዲፈረንሳቸው ወይም ወደ ዋና ልዩነታቸው ስንመጣ መጀመሪያ የምናገኘው ጎል ኮንትሪቢሽን ነው። ስለዚህ ለጎል ያላቸውን አስተዋጽኦ ስንመለከት ዮኬሬዥ ከኦስሜን በተሻለ ብዙ ጎልና ብዙ አሲስት እንዲሁም ከፍተኛ ሹት ኮንቨርሽን ሬት አለው ማለት ነው። እንግዲህ ቪክተር ዮኬሬዥ 166 ጎል እና 58 አሲስት አለው። ቪክተር ኦስሜን ግን 148 ጎል እና 44 አሲስት ነው ያለው። ሹት ኮንቨርሽናቸው ጋር ደግሞ በምንመጣበት ሰዓት ላይ የቪክተር ዮኬሬዥ ሹት ኮንቨርሽን ሬት ሹት ኮንቨርሽን ሬቱ 28 ፐርሰንት ሲሆን የቪክተር ኦስሜን ደግሞ ሹት ኮንቨርሽን ሬት 18.8 ፐርሰንት ነው። ስለዚህ በአጠቃላይ በጎል ኮንትሪቢሽን ቪክተር ዮኮሬጅ ከቪክተር ኦስሜን የተሻለ ሆኖ እናገኘዋለን ማለት ነው። በሊግ ኳሊቲ ጋር ስንመጣ እንግዲህ ኦስሜን ከዮኮሬጅ በተሻለ በጣም ተወዳዳሪ በሚባል ሊግ በሴሪያ ተጫውቶ ራሱን ፕሩቭ ያደረገ ራሱን ያሳየ ተጫዋች ነው። ያ ማለት ቪክተር ዮኬሬዥ እንግዲህ ራሱን ቶፕ በሚባል ሊግ እስካሁን ተጫውቶ ወይ በፕሪሚየር ሊግ ወይ በሴሪያ ተጫውቶ ራሱን ፕሩቭ አላደረገም። ነገር ግን ቪክተር ኦስሜን ራሱን አትሊስት በሴሪያ ላይ እንግዲህ ከእንግሊዝ ፕሪሚየር ሊግ ቀጥሎ በአውሮፓ ትልቁ ተወዳዳሪ የሚባለው ሁለተኛው ሊግ ላይ በሴሪያ ተጫውቶ ራሱን ፕሩቭ ያደረገ የሴሪያም ኮከብ ጎል አግቢ ሆኖ የጨረሰ ተጫዋች ስለሆነ በሊግ ኳሊቲ ኮንትሪቢዩሽን ወይም ደግሞ በሊግ ኳሊቲ ውድድር ጋር ስንመጣ ቪክተር ኦስሜን ከቪክተር ዮኮሬጅ በተሻለ ራሱን በትልቅ ሊግ ያሳየ ተጫዋች ሆኖ እናገኘዋለን ማለት ነው። ፕሌይንግ ስታይል ጋር ወይም ደግሞ ያጫወት መንገዳቸው ጋር ስንመጣ ዮኮሬጅ የሚታወቀው ለቢልድአፕ ፕሌይ እና ለፕሬሲንግ ነው። ያ ማለት ለቢልድአፕ ፕሌይ እና ለፕሬሲንግ ባለው አስተዋጽኦ ነው ዮኮሬጅ በጣም በጣም የሚታወቀው ማለት ነው። ኦስሜን ጋር ስንመጣ ኦስሜን ኢትስ ሞር ትራዲሽናል ጎል ስኮለር ነው ያ ማለት ባህላዊ ዘጠኝ ቁጥር አጥቂ የሚባል አይነት ነው። በጣም ጠንካራ ጎኑ ደግሞ የአየር ኳስ የመጠቀም ችሎታ ያለው መሆኑ ነው ማለት ነው። በአጠቃላይ ኮንክሉዥን ስንሰራ፣ እንግዲህ በመጨረሻም ከሁለቱ ተጫዋቾች የተሻለው ለመምረጥ እንደ ቡድኑ ስፔሲፊክ ፍላጎት ይወስናል። ያ ማለት ቡድኑ የሚፈልገው አጥቂ ምን አይነት አጥቂ ነው የሚለው የቡድኑ ፍላጎት ይወሰናል። ከሁለቱ ተጫዋቾች የተሻለው ማን ነው የተሻለው ለዛ ቡድን የሚሆነው ማን ነው የሚለው ነገር ለመምረጥ እንግዲህ የቡድኑ ስፔሲፊክ ፍላጎት፣ ቡድኑ ስፔሲፊካሊ ምን አይነት አጥቂ ነው የሚፈልገው፣ ባህላዊ ዘጠኝ ቁጥር አጥቂ ነው የሚፈልገው ወይስ ፕሬሲንግ ለፕሬሲንግ እና ለቢልድ አፕ የሚመች አጥቂ ነው የሚፈልገው የሚለው ኳሊቲያቸው ይወስነዋል ማለት ነው። እንግዲህ ዮኬሬዥ ለቢልድ አፕ እና የፕሬሲንግ አስተዋጽኦ ያለው አጥቂ ለሚፈልግ ክለብ በደንብ የተሻለ ከኦስሜን የተሻለ ተጫዋች ሆኖ እናገኘዋለን። ቪክቶር ኦስሜን ደግሞ በትልቅ በትልቅ ሊግ ልምድ ያለው ጎል ማስቆጠር የሚችል ባህላዊ ዘጠኝ ቁጥር አጥቂ ለሚፈልግ ቡድን ደግሞ ቪክተር ኦስሜን ከቪክተር ዮኮሬጅ የተሻለ ጥሩ አጥቂ ሆኖ እናገኘዋለን ማለት ነው። እንግዲህ ውድ አድማጮቻችን አሁን ዛሬ ያቀረብንላችሁ በሁለቱ ተጫዋቾች በቪክተር ኦስሜን እና በቪክተር ዮኮሬጅ መካከል ያለውን ንጽጽር ነው። እንግዲህ አሁን ማንቸስተር ዩናይትድ በዚህ ሰዓት ላይ በገበያው ላይ አጥቂ ይፈልጋል። እንግዲህ ዩናይትድ የሚፈልገው አጥቂ ምን አይነት አጥቂ ነው የሚለው ነገር የቡድኑ ስፔሲፊክ ፍላጎት የአሰልጣኙ የአጫዋወት መንገድ ይወስነዋል ማለት ነው። እንግዲህ አሰልጣኝ ሩበን አሞሪም ቪክቶር ዮኬሬዥን አጥብቀው ሲፈልጉት የነበሩት እንግዲህ አጫዋወታቸው ሶስት አራት ሶስት ነው። ቪክቶር ዮኬሬዥን ደግሞ ከዚህ በፊት በስፖርቲንግ ሊዝበን አሰልጥነውታል። እሳቸው ናቸው እንግዲህ ከኮቨንተሪ ሲቲ ከሻምፒዮንሺፕ ወስደው ትልቅ ተጫዋች ያደረጉት ያሳደጉትም እዚህ ደረጃ ያደረሱትም እሳቸው ናቸው። ስለዚህ እንግዲህ አሁን ቪክተር ዮኬሬዥ ከኦስሜን በተሻለ ዩናይትድ ቢመጣ ለአጫወት መንገዳቸውን ስለሚያውቅ የአሰልጣኝን የአጫወት መንገድ በደንብ ስለሚረዳ ፐርፌክትሊ ፊት ሊያደርግ ይችላል ለሩብን አሞሪ ማጫወት። ነገር ግን አንድ ጥያቄ ደግሞ አለ። የእንግሊዝ ፕሪሚየር ሊግን የአጫወት ሁኔታ የፊዚካሊቲ የሜንታሊቲ ሁኔታ ደግሞ መቋቋም ይችላል ወይ የሚለው ሌላ ጥያቄ ነው። ቪክተር ኦስሜን ደግሞ ቢመጣ እንግዲህ ቪክተር ኦስሜን ሞር ትራዲሽናል አጥቂ ነው። የአየር ኳሶችን በደንብ መጠቀም ይችላል። ሹት ኮንቨርሽን ሬቱ ከቪክተር ዮኬሬዥ ያነሰ ቢሆንም ጥሩ አጥቂ ነው። እንደገና ደግሞ በትልቅ ሊግ ያ ማለት በሴሪያ ራሱን በደንብ ፕሩቭ ያደረገ ተጫዋች ነው። ስለዚህ ፖርቱጋል ሊግ ከተጫወተ ይልቅ ሴሪያ ተጫውቶ ወደ እንግሊዝ ፕሪሚየር ሊግ የመጣ ሞር የእንግሊዝን እግር ኳስ ለመልመድ በጣም የተሻለ እድል ይሰጧል። ምክንያቱም ፖርቱጋል ሊግ በውድድርም ከሴሪያ እና ከፕሪሚየር ሊግ ጋር ስለማይወዳደር እንግዲህ ቪክተር ኦስሜን ደግሞ ወደ ዩናይትድ ቢመጣ የፕሪሚየር ሊጉን ፊዚካሊቲ የሚጠይቀውን ሜንታሊቲ እና የፕሪሚየር ሊጉ የሚጠይቀውን አጠቃላይ ጥንካሬ የማሟላት እድል ይኖረዋል ተብሎ ይታሰባል። እንግዲህ በቀጣዮቹ ቀናት ላይ ማንቸስተር ዩናይትድ አሁን ቪክተር ዮኮሬጅ ሁለተኛ ምርጫ አድርጓቸዋል፣ ቅድሚያ የሚሰጠው ለአርሰናል ነው። ከዚህ በኋላ ማንቸስተር ዩናይትድ የቪክተር ዮኮሬጅን ዝውውር ይገፋበታል ወይ ምናልባት የአርሰናል ዲል ኮላፕስ የሚያደረግ ከሆነ ቪክተር ዮኬሬዥን ለማስፈረም ዩናይትድ ጠንክሮ በዛ ጉዳይ ይገፋል ወይ፣ ወይም ደግሞ ፊቱን ወደ ኢኬቲኬ እና ወደ ኦስሜሄን በማዞር ከሁለቱ አጥቂዎች ደግሞ በተሻለ መንገድ ጥሩ ነው የሚለውን የትኛውን አጥቂ ያስፈረማል የሚለው ከዚህ በኋላ እንግዲህ ያሉት የዝውውር ጊዜያቶችና ሁኔታዎች የሚወስኑት ነው። እንግዲህ ውድ አድማጮቻችን በዛሬው ዘገባችን ላይ የቪክተር ዮኬሬዥን አጭር ባዮግራፊ ታሪክና በቪክተር ኦስሜሄን እና በቪክተር ዮኬሬዥ መካከል ያለውን ንጽጽር ነው ያቀረብንላችሁ። ሌላ ጊዜም እንዲህ አይነት ንጽጽሮች በሚኖሩበት ሰዓት ላይ ስፔሻል በሆነ ፕሮግራም ለእናንተ ይዘን እንመጣለን። እንግዲህ ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙን እንድታበረታቱን ቪዲዮቻችን በብዙ ሰዎች ጋር እንዲደርስ እንድታደርጉ እንግዲህ በትህትና እንጠይቃለን። ለዛሬው የነበረን ፕሮግራማችን ይህን ይመስላል። መልካም ቀን መልካም ቆይታ